ዮሐንስ ወንጌል ከቁጥር ስድስት ምዕራፍ አንድ ከቁጥር ስድስት እስከ አስራ ሶስት ያለው የመጥምቁ ዮሐንስ ምስክርነት ነው። አሁን ወደ መጥምቁ ዮሐንስ ምስክርነት እንመጣለን። ይህ መጥምቁ ዮሐንስ የተባለው ሰው ስለ ኢየሱስ ክርስቶስ ሊመሰክር በነቢያት በኩል በትንቢት እንደተነገረው ጠርጊያውን የሚያዘጋጅ መንገድ ጠራጊ ሆኖ የመጣ ሰው ነው። መጥምቁ ዮሐንስ መጥምቁ ዮሐንስ ስራውን በአግባቡ የተወጣ ሰው ነው። ስራውን ለመወጣት ሁኔታዎች በጣም ከባድ ሊሆኑ ይችላሉ። ነገር ግን ዮሐንስ ምድረ በዳ ላይ የኖረ ሰው ስለነበረ ሁሉም ነገር አልከበደውም። ዮሐንስን ስራውን ወይም ደግሞ ስለ ክርስቶስ መመስከሩን ከባድ ሊያደርጉበት ከሚችሉት ነገሮች አንዳንዶቹ ምንድን ናቸው ስንል ሰዎች መጥምቁ ዮሐንስን እንደ ክርስቶስ ማሰብ መጀመራቸው ነው። ክርስቶስ ነው ወይም ደግሞ ከነቢያት አንዱ ነው እያሉ እንደውም ለሚጠይቁን ምንድን ነው ምላሽ እንድንሰጥ የምትለው ብለው የሚጠይቁት ንግግሮች የዮሐንስን ማንነት እንድናይ የሚያደርጉና የሚያስገደዱ ናቸው። ዮሐንስ በነቢያት በኩል እንደተተነበየለት አይነት የሆነ ሰው ነው። ነቢያት እንደተናገሩት ስለ ራሱ ሊመሰክር ያልመጣ ስለ ክርስቶስ ኢየሱስ ብቻ የመሰከረ ለኢየሱስ ክርስቶስ ብቻ ጥርጊያውን ያዘጋጀ ሰው ነው። ስለዚህ ከምዕራፍ ስድስት እስከ አሥራ ሦስት መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ ምስክርነት ሲሰጥ ያላቸው ነገሮች የምናገኝበት ክፍል ነው። እንደዚህም ይላል፣ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ስለ ዮሐንስ ምስክርነት ነው። ዮሐንስ የመጣው ሁሉ በእርሱ በኩል እንዲያምኑ ነው። ሁሉ በእርሱ በኩል ዮሐንስ ስለ ኢየሱስ መስክሮ ስለ ኢየሱስ መንገድ አዘጋጅቶ ጥርጊያውን አዘጋጅቶ ስለ ኢየሱስ መስክሮ በዮሐንስ በኩል ደግሞ ሰዎች ሁሉ ወደ ክርስቶስ እንዲመጡ በእርሱ በኩል ኢየሱስን እንዲያምኑ የመጣ ሰው ነው መጥምቁ ዮሐንስ። ይህንንም ስራውን ደግሞ መሰከረ፣ ስለ ብርሃን መሰከረ። የመጣውም ስለ ብርሃን ለመመስከር ነው። ምን ብሎ? እርሱ ነው እውነተኛው ብርሃን ብሎ ሊመሰክር የመጣ ሰው ነበረ። ዮሐንስ ግን ምን አልነበረም? ብርሃን አልነበረም። እርሱ አይደለም ብርሃን። እሱ ሰው ነው። ዮሐንስ ሰው ነው። እውነተኛው ብርሃን ደግሞ ኢየሱስ ክርስቶስ ነው። እሱ ፍጹም አምላክ ነው፣ ፍጹም ሰው ነው። እሱ መለኮት ነው፣ ደግሞም ደግሞም ስጋን ለብሷል። በቆላስይስ መጽሐፍ ላይ እንደምንመለከተው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይለናል። የቆላሲስ መጽሐፍ። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ፣ ፍጹም ሰው ነው። አምላክ በሰውነት ተገልጦ ይኖራል። ዮሐንስ ብርሃን አልነበረም። እውነተኛው ብርሃን ኢየሱስ ክርስቶስ ነው። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ ይላል። ይህ ዓለምን በተለያዩ መንገዶች ልንተረጉመው እንችላለን። ኢየሱስ ክርስቶስን የገፉትን ወይም እግዚአብሔርን የገፋውን ዓለም ዓለም ልንነው እንችላለን። የሃይማኖቱንም ዓለም ጨምሮ ዓለም ልንነው እንችላለን። ወይምንም ደግሞ በጠቅላለው ያልገፋውም የገፋውም አንድ ላይ እግዚአብሔር ዓለሙን እንዲሁ ወዷዋልና ሲል ሁሉንም አንድ ላይ አካቶ የያዘውንም ዓለም ዓለም ልንል እንችላለን። ዮሐንስ የሚለን ምንድን ነው? እውነተኛው ብርሃን ግን ወደዚህ ዓለም እግዚአብሔር ሰውን ሁሉ እንዲሁ ስለወደደ ወደዚኛው ዓለም ይመጣ ነበር ይላል። ዓለም ላይ ነበረ ኢየሱስ እርሱ በዓለም ነበረ። በዓለም ላይ ሆኖ እያለ ግን ዓለሙ አላወቀውም። ዓለሙ ሁሉ በእርሱ ሆኖ ሳለ ዓለሙ ግን አላወቀውም። ዓለሙን ሁሉ የደገፈ ለሰዎችም ለእንስሳትም ሁሉ እስትንፋስን የሰጠ እርሱ ሆኖ ሳለ ዓለሙ ግን ምን አላለው? አላወቀውም። እርሱ ግን ቤት ነበረ በዓለም ነበረ ምን ሆኖ ቃልም ሥጋ ሁኖ ኢየሱስ ክርስቶስ አምላክ ሆኖ በሥጋ ተገልጦ የመለኮት ሙላት ሁሉ በሰውነት ተገልጦ እያለ ዓለሙ ግን ምን አላለውም አላወቀውም፣ ብሎ ስለ እውነተኛው ብርሃን ይናገራል። እውነተኛው ብርሃን ለዓለም ሁሉ ያስፈልጋል። ዓለሙ አላወቀውም፣ የእርሱ ወደ ሆነው መጣ። እዚህ ጋር ኢየሱስ ክርስቶስ አይሁዳዊ ሆኖ እንደመጣ የሚናገር ክፍል ነው። ሌላው ዓለም ላይ ያለ ሕዝብ ወይም ደግሞ ከእስራኤል ውጪ ያለው ከአይሁዶች ውጪ ያሉት ሕዝቦች እግዚአብሔርን ስለማያውቁ እግዚአብሔርም ደግሞ ስለሌላቸው በጨለማው ስርዓት ውስጥ የሚመላለሱ ሕዝቦች ስለሆኑ ኢየሱስ ክርስቶስ ደግሞ ሲመጣ የመጣው እግዚአብሔርን በሚያውቁ ሕዝቦች ስለሆነ በአይሁዳዊ ሆኖ ስለመጣ ወደ ገዛ ወገኖቹ ነው የመጣው። አይሁዳዊ ሆኖ ወደ ገዛ ወገኖቹ ወደ አይሁዶች መጣ። ኢየሱስ የእርሱ ወደ ሆነው መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም። አንቀበልህም አሉት አይሁዶች። አንቀበልም ካሉት ምክንያቶች ውስጥ አይሁዶች ኢየሱስ ወይም ደግሞ መሲህ ይመጣል ብለው ያሰቡበት መንገድ መንገድና ኢየሱስ የመጣበት መንገድ አልተገናኘላቸውም። ኢየሱስ የመጣበት መንገድ በትንቢት መሰረት ነው ነቢያቶች ባወሩለት መሰረት፣ ነቢያቶች በመሰከሩለት መሰረት፣ አባቶች በመሰከሩለት መሰረት፣ በመዝሙራትም በሕግም በተጻፈው መሰረት ኢየሱስ ክርስቶስ መጣ ወደ ዓለም። የኢሳይያስ መጽሐፍ ምዕራፍ 53 ላይ እንደምንመለከተው የሰመነውን ነገር ማን አምኗል? ይላል የእግዚአብሔር ስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጎአል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። ኢየሱስ እንዲህ ሆኖ ነው የመጣው። ከማይመጣበት እንዴት ይወጣል? ከዛ ኢየሱስ ከናዝሬት ነው የመጣው እንዴት ይወጣል? ከዛ እየተባለ መጣ ከደረቅ መሬት እንደ ስር አድጎ መጣ። ሲታይ ደግሞ ለመቀበል አስቸጋሪ ነው። እንደ ሌላው ነው፣ ካልተማሩት ወገን ነው፣ ድሃ ነው፣ ለመቀበል ይቸግራል ኢየሱስን ተመልክቶ። ስለዚህ የገዛ ወገኖቹ ያልተቀበሉበት ምክንያት አንደኛው መልክና ውበት የለውም፣ የመጣበት ስፍራ ነው። መልክና ውበት የለውም፣ ሲታይ ደግሞ ለመውደድ አስቸጋሪ ነው። ኢየሱስን እንወደው ዘንድ ምን የለውም፣ በቃ ደም ግባት የለውም። ደም ግባት የሌለውን ኢየሱስን ተመልክተው እንዴት ነው እሱ መሲህ ነው ሊሉ የሚችሉት? ስለዚህ የገዛ ወገኖቹ ኢየሱስ ክርስቶስን ናቁት፣ አልተቀበሉትም። መልክና ውበት ስለሌለው ሊቀበሉት አስቸጋሪ ሆነ። ነገር ግን አንድ ነገር ሆነ፣ የገዛ ወገኖቹ ካልተቀበሉት ወንጌል ደግሞ ለምኖች ሁሉ ሆነ። ለተቀበሉት ሁሉ ሆነ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ሁሉ በኢየሱስ ክርስቶስ በማመን ወደ መዳን እንዲመጣ ተደረገ። ሁሉ ሰው ሁሉ የሚድነው ኢየሱስ ክርስቶስን በማመን ብቻ ነው። በዚህ ፍጥረት ውስጥ ያለ ሰው እስከ ዛሬ ድረስ የሚድነውም ኢየሱስ ክርስቶስን በማመን ብቻ ነው። በብሉይ ዘመናት በተለይም ደግሞ ለእስራኤላውያን ሰው የሚድነው ክርስቶስን በማመን ነበረ። ክርስቶስን ከሩቅ አይተው የእምነት አባቶች ሰላም እንዳሉት የዕብራውያን መጽሐፍ ይናገራል። ክርስቶስን ተስፋ አድርገው እንደ ሞቱ፣ ክርስቶስን ተስፋ አድርገው ብዙ መከራን እንደተቀበሉ ስለ እምነት አባቶች ሲያወራ የዕብራውያን መጽሐፍ ይናገራል። ስለ ክርስቶስ ሲሉ እነ ሙሴን ጠቅሶ ስለ ክርስቶስ ሲሉ ሁሉን ነገር እንደተዉ ይናገራል። የፍርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል። የፍርዖን ልጅ ልጅ እንዳይባል የልጅ ልጅ እንዳይባል በእምነት እምቢ አለ። ግብፅ ላይ ያለ ንብረት አለ ገንዘብ አለ። ከግብፅ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መገፋትን መረጠ ይላል። ስለዚህ ሙሴ በእምነት የተመለከተው ኢየሱስን ነው። በእምነት ክርስቶስን ተመለከተ። ኢየሱስ ስጋ ለብሶ ከመምጣቱ በፊት የነበረውን ማለት ነው። ክርስቶስን ተመልክቶ በእምነት ሁሉን ነገር ናቀ፣ እምቢ አለ። ይቺ ዓለም አልተገባቻቸውም ነበር።